ጽናት ዛሬ የምሬትን ባ ስታነባ ተመልክተናታል። ቤቲ ህይወቴን በሙሉ አመሰቃቀልሽው፣ ምን ያላደረግሽ ነገር አለ? ልጄን ባንቺ ምክንያት አጣው፣ መርዝ ልትግችኝ እንደነበረ አረሳውትም። ብቻ ብዙ ነገሬን መስቀልቅል አድርገሸዋል እያለች እያለቀሰች ትገኛለች። ኪራ በበኩሉ ልጅቷ እንድትድን እንክብካቤ እናድርግና ወደ ቤቷ እንድትመለስ ማድረግ ወይስ ደግሞ ነገሩን ማባባስ ይሻላል ይላል። ብቻ የኪራ አስተሳሰብ ልጅቷን ካለችበት ሁኔታ ለማውጣትና ወደ እናቷ ቤት ለመመለስ እቅድ ቢኖረውም ጽናት ግን ትዕግስቷ ያለቀ ይመስላል። ክብሮም ባልጠበቀው ሁኔታ ሰናይት አኩርፋዋለች። ስልኳንም ብሎክ እስከ ማድረግ ደረጃ ደርሳለች። ይህ ሁኔታ ክብሮ ምን እያጨናነቀው ይገኛል። ምን ይሆን ሊያጣላቸው የቻለው? አብረን የምና ይሆናል። በመጨረሻ ቤት የራሷን ስታወድቃባቸው ቤተሰቡ በመጨናነቅ ላይ ናቸው። ምን አጋጥሟት ይሆን? አብረን የምንመለከተው ይሆናል። ሰላም ጤና ይስጥልን ውዴ ቻናሌ የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ጽናት ድራማ ክፍል 93ን የምንመለከት ይሆናል። ሰናይት ድሮምቴ ትክክልነች ሰዋት አቅርቢ የምትለው ይኸው ብቸኝነቴ ነፃነት አለው እያለች ብቻዋን እያወራች ነበረ። ስልክ ከክብሮም ተደውሎላታል። ምን ፈልገ ነው ሁለተኛ ስልክ ላይ አትደውል፣ በማለት ሁለተኛ እንዳይደውል አስጠነቀቀችው። ክብሮምን በሰማው ነገር በጣም ስለተበሳጨ እየተናደደ ደረጃውን ሲወርድ ከኒና ጋር ይገጣጠማል። የት ነው የምትሄደው እንዲህ ተናደህ አለችው። እሱም የት እንደሚሄዳት ጠይቅኝ አሁን ልቀቂኝ፣ በማለት በንዴትና በብስጭት ይመልስላታል። እንዲህ ተበሳጭተህማ ሰናይት ቤት አትሄድም። በትክክል የምትሄድበትን ቦታ ንገረኝ፣ ወይ እነ ጽናት የሉ? ማንን ልንገር እያለች ሳለ አንቺ ሴትዮ ግን የምነግርሽን አትሰሚኝም እንዴ? ልቀቂኝ በማለት አመናጭቋት ይሄዳል። ቤቲ መኝታ ክፍል ሆና በጨዋታ ላይ ናት። ጽናት ወደ ክፍል ትከሰታለች። ነይስኪ አብረን እንጫወታለቻት። ሶፋ ላይ ሁነሽ አስቸገርሽ፣ እዚህ መጥተሽ ደግሞ ልጅ ልጅ አጫጉትሻል። አለቻት ኪራ ነው እንጂ አንቺ ግን በጣም ክፉ ሰው ነሽ፣ በማለት ጽናትን ለማክፋፋት ስትሞክር፣ ጽናት ግን የበፊት በደሏን ማስታወስ ጀመረች። ልጅን በመድኃኒት የነጠቅሽኝን፣ ተሸፋፍነሽ መርዝ ልታጠጭኝ የነበረውን፣ እረ፣ ስንቱን ልንገርሽ! በሕይወቴ ብዙ ምስቅልቅል አድርሰሽብኛል፣ በማለት በምሬት ትናገራለች። ቤቲም ጽናት በቃ ተይኝ አትጩህ ይብኛለቻት። መስማት አለብሽ ወይስ ደግሞ የእርቃን ፎቶ ልታሰራጭብኝ የነበረውን እያለች እያንዳንዱ በደሏን እየቆጠረች እየነገረቻት ነበረ። የሁለታቸውን መጫጫክ የሰማው ኪራም ወደ ክፍላቸው ይከሰታል። ምን እየሆናችሁ ነው? ይላል። ኪራ እየተቆጣች ነው በማለት ቤቲም ሄዳ ትጠመጠምበታለች። ይኸው መላክሽ መቶልሻል። በይ ተናገሪ አለች ጽናትም ጽናት በጣም ተፈሳሽታ ስለነበረ ኪራ በዚህ ልክ ትግስትሽ ያልቃል ብዬ አልገመትኩም ነበር። ምን ሆነች ነው እያለ ነው። ጽናትም አንተ መላክ ልትሆን ትችላለህ፣ እኔ ግን መቼም ቢሆን የበደለችኝን ልረስ አልችልም በማለት በቁጣ ትመልሳለች። ኪራም እባክሽን ተረጅኝ እያለ ሊለማመጣት ቢሞክርም ጽናት ግን ለማድመጥ ፈቃደኛ ስላልነበረች ትታው ለመውጣት ትገዳለች። ፅናት ተበሳጭታ ወደ ኩሽና ስትሄድ ኒና ምግብ ለማብሰል ሽንኩርት በመክተፍ ላይ ናት ስጪኝ ቢላዋው ላግዝሽ አለቻት በዚህ ንዴትሽ ቢላዋ ልሰጥሽ አልችልም ምንሆነሽ ነው ግን የተበሳጨሽው ፊትሽ ትክክል አይደለም እያለች እየጠየቀቻት ነው ጽናትም የርጎ ዝምብ ማለት አንቺ ነሽ፣ በማያገባሽ እየገባሽ ጥልቅ ቅታ ያለሽ አለቻት። ኒናም ሁልጊዜም ቢሆን እኔ ስነግራችሁ ጀርባችሁን የምትሰጡኝ ለምን እንደሆነ አላውቅም በማለት በምሬትና በብስጭት ትናገራለች። ክብሮም ስለተናደደበት ጉዳይ ጽናት እየጠየቀችው ነበረ። ጓደኛሽ አበሳጨችኝ፣ በሆነ ባልሆነው ነው የምትቆጣው፣ እባክሽ መከሪያት። እኔ ምን ላደርጋት እችላለሁኝ? ዛሬማ ጭራሽ ቤቱ ተከራይቷል እንዳትመጣለችኝ፣ ስልኩንም ብሎክ አድርጋኛለች እያለ በጣም ተናዶ በጩኸት ይናገራል። ኒና መታ ምንድነው የተፈጠረው? በማለት ለመጠየቅ ብትሞክርም ክብሮም ግን ለኒና ጥያቄ ቦታ አልነበረውም። እስኪ ንገሪ ጽናት፣ እሷ ቀልቧ ካልወድዳት እኔ የግድ መጥላት አለብኝ ማለት ነው፣ እያለ ጽናትንም እየጠየቃት ነበር። ኒናም እኔና የጠላችኝ እያለች ለጥያቄዋ መልስ አላገኘችለትም። ወዲያውኑ ተበሳጭቶ ክብሮም ከቤት ወጥቷል። ምን ሆኖ ነው ግን እንደዚህ የተበሳጨው? አለች። ከሰናይት ጋር እንደተጣሉም ጽናት ነግራታለች። ኒናም ይቺ ብጣሻም አብዝታው ነበረ ደግ አደረጋት እያለች እየተሳደበች ነው ጽናትም ጓደኛ እስከሆነች ድረስ ፊቴ ላይ እንዳታሚያት በማለት ተበሳጭታ ትወጣለች። ጽናት ከተለየቻት በኋላ እሳቱ በዚህ ልክ ይራገባል ብዬ አላሰብኩም። ቆይ ማን የሆነ ያቀጣጠለው እያለች ብቻዋን እያወራች ነው። ጽናት በተፈጠረው ነገር ኪራ ጋር ቅራኔ ስለተፈጠረ ከእሱ ጋር ማደር ፍላጎት አልነበራትምና ከኒና ጋር ነው የማድረው፣ አለችው። ምን እያደረግሽ ነው ያለሽው? አንቺ ለሌላ ሴት ልትድርኝ አስበሽ አልነበረም? እኔ አሁን ልጅቷ እንድትድን ነው እንክብካቤ እያደረግኩ ያለሁት። ለምን ትንሽ እንኳን ልትረጅኝ አትሞክርም? ይላታል። እሷ ለእናቴ ስል ነው ያንን ያደረግኩት። እኔም ለእናቷ ስል ነው ይህንን ያደረግኩት። ጽናትም ለነገሩ እናትየዋም ቢሆን እንደ ልጇ እባብ ናት በማለት እየተሳደበች ነበረ። የምትናገሩውን ነገር አውቀሻል፣ ግን ምንም ቢሆን ልታከብሪያት ይገባል በማለት ኪራሚ ይመልስላታል። በመልሱ የተናደደችው ጽናትም ካንተ ጋራ መከራከሩ ትርፉ ቃላት መወራወር ነው በማለት ክፍሉን ለቃ ትወጣለች። የጽናትን መውጣት ተከትሎ ቤቲ ተከታትላ ወደ ክፍሉ ትገባለች። ጀርባዬንም ሸኝ ትለዋለች። እሱም ጀርባዋን እያሸላት ሳለ ወደሆኑ ጽናት ትመጣና ትመለከታቸዋለች። ጽናትም ባየችው ነገር በጣም ትበሳጫለች። ጽናት እንዳየሸው አይደለም አንቺ እንዳሰብሽው በማለት ሊያሳምናት ቢሞክርም ጽናት ግን ከዚህ በላይ አልጋይ ላይ ስትማግጥ ማየት ነበረብኝ ወይ? ምን ልታደርግ ፈልገህ ነው? እያለች በንዴትና በብስጭት ትናገራለች። ኪራም አሁን እሳ በዛ ሸው በማለት በጥፊ ይመታታል። ጭራሽ በጥፊ እያለች ጽናትን ፊቷን እየጠራረገች ወደ ሳሎን እያለቀሰች ትወርዳለች። ወይ እሷን ወይኔን ይምረጥ እንጂ እኔ ከዚህ በላይ አልችልም እያለች ጽናትን በእንባ እየታጠበች ነው። ተነይት ጠዋት በማለዳ ተነስታ ስልኳን ስታይ የተለመደው ሰላምታ የለም። ለካ ስልኩን ብሎክ አድርጌዋለሁ። አሁን ወደ ቀድሞ ማንነት የተመልሻለሁ። ቀጥ ብዬ ወደ ስራዬ ነው እያለች ከራሷ ጋር እየተነጋገረች ነው። ጽናት ከኪራ ጋር ከተኮራረፉ በኋላ ሶፋ ላይ ነበር ያደረችው። ኒና መታ፣ ለምን እዚህ አደርሽ? እዛ ሲያባረርሽ እዚህ አደርሽ ማለት ነው አለቻት። ጽናትም ሶፋ ላይ መተኛት እንደፈለገች ትናገራለች። ያቺ ሆረር የት ሄዳ ነው አለቻት። ፅናትን በመደናገጥ ያውን እንደፈራሁት ኪራ ጋር አደረች ማለት ነው አለቻት። ወዲያውኑም ኪራ ወደ ሳሎን ይከሰታል ቤቲ የት እንደሄደች ይጠይቃል። ማታም ከእሱ ክፍል ገብታ ሳለ ወዲያውኑ እንዳስወጣትና እንዳባረራት ይናገራል። እነሱም ተደናግጠው ቤቲን ሲፈልጉ ደረጃ ላይ ኮርምት ብላ ያገኟታል። ኪራን በመደናገጥ ቤቲ እያለ ደጋግሞ ቢጠራትም ምንም አይነት ምላሽ አልሰጠቻቸውም። ከወደቀችበትም አንስተው ሆስፒታል አድርሰው ከመለሷት በኋላ ሶፋ ላይ ያስተኛት። ጽናትና ኪራ ግን ጭቅጭቃቸውን ቀጥሏል። እንደዚህ ማድረጉ ምን አስፈለገ? እኔ ካንቺ እናልጠብቅም ነበር በማለት እየተናገራት ነበር። ጽናትም እንደዚህ እንዲሆን ያደረከኝ አንተ ነህ በማለት መልሳለታለች። ኪራም ነገሩን ማባባስ ወይም ልጅቷ እንድትድን አድርጎ ወደ ቤት መመለስ ይሻላል፣ እስኪ ምን ይሻላል እያለ ኒናን እያማከራት ነበረ። እኔ ሳስበው ይች ልጅ የድሮ ፎንቃህ ነበረች ወይ በማለት ጥያቄዋን ያስከትላለች። ኪራ ምን ማድረግ እንዳለበት እየተጨናነቀ እንደሆነ ይነግራታል። ኒናም የተሻለውን መምረጥ እንዳለበት ተናግራ ወታለች። ኪራም የህይወቱ ፈተና የሆነችበትን ሴት ተሎ አድንልኝና እባክህን ወደ ቤቷ መልስልኝ እያለ እየጸለየ ነበረ። በሌላ በኩል ኒና ወደ ኩሽና ሄዳ በሀሳብ ጭልጥ ያለችውን ጽናት ምን እንዳሳሰበች ገብቶኛል አንቺ ባት ነግረኝም እያለቻት ነው። ቤቴ ጤነኛ ሆና ያልተሳካላትን ፍቅር እብዱና ለማሳካት ደፋቀና እያለች ነው የአንቺን ቤት ለማፍረስ ነው እያለች እየነገረቻት ነው ግን እኮ ክፉ ሰው ላይ ክፉ በመሆናት መልሾም፣ ነገሮችን ተረጋግተሽ አስቢ እያለች እየመከረቻት ነበረ። ጽናትን በምክሯ አመሰግናለሁ ስትላት፣ ተመስገን ጽናት እንኳና ከኔ ምክር ለመቀበል ፈለገች ይህንስ ማናየበት እያለች ከራሷ ጋራ እየተነጋገረች ነበር። ሰናይት ወደ ስራ ቦታዋ ስትሄድ ክብሮም እየጠበቃት ስለነበረ ከመንገድ ላይ ተገጣጥመዋል። አሁን አለቃዬ ዳይር ዞር በልና ጥፋልኝ እያለችው ነው። ምን አድርጌ ነው ግን በአንድ ጀንበር የተገለባበት ሾው በማለት ሊያናግራት ቢሞክርም እሷም ተስፋዬን የገለባበት ገው በአንድ ጀንበር ነው። ከዚህ በኋላ ላይህ አልፈልግም። እንደውም የህቴ ጾለት ጠብቆኛል። ደግነቱ ብዙ ርቀት አልሄድንም። አስመሳይ ነህ በማለት ገልብጣው ትሄዳለች። ክብሮምም የተናገረችው ቃላት እጅግ በጣም እየከነከነው ነበረ። አስመሳይ የሚለው ለአእምሮ ጥያቄ ፈጥሮበታል። ቤቲ ገላዋን እያሳከካት ስለሆነ ኪራ እንዲያጥባት እየጠየቀችው ነበረ። ኪራም ምን አይነት ደፋር ነሽ፣ እኔ እንዴት ያንችን ገላጥ ባለው እያለ እየተከራከራት ነበር። እሷ ግን ካላጠብከኝ እያለች እየነፈረቀችበት ነው። በኋላም ኔናንጠር ገለዋን እንድታጥባትም ይነግራታል። ኒና በቤቴ ምክንያት እንደተማረረችና እንደተሰላቸች ትናገራለች። አሁንስ ምን ይሻለኛል? የስድስት ወር ልጅ ነው የሆነችብኝ። ለማንኛውም ለጽናት ስል ዛሬ እታዘዛለሁ በማለት ብለዋል ልታጥባት ፍቃደኛ ሆናለች። ኪራም እጠቤ ትላለች። እንዴ ምን አይነቷ ደፋር ናት! እዛ ዝናብ ላይ በላርጎ ነበር መዘፍዘፍ እያለ ብቻውን እያወራ ሳለ የዛሬው ጽናት ድራማ በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።